እንግዲህ ቅዳሜ ከሰዓታችን ላይ ፈገግታ እናሳት። ከበዛ የሆኑ ድምጾች ከተሰሙ ሰው አለ ሰው ይመጣል ማለት ነው ማለት ነው። አዎ ማን ይመጣል? ብቅ ሲል ገና መጣ ነው እኮ የሚባለው መጣ መጣ። እሱን የተባገኘ ነው እኮ ክቡራትና ክቡራን ውድ ታዳሚያን እንደምን ቆያችሁ? እንዴት ናችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እንግዲህ ቀን ቀንን ተክቶ ትናንትና አልፎ ዛሬ ላይ ያደረሰን እግዚአብሔር ክብር ምስጋና ይግባው። በስንፍናና በተለያየ የግል ጉዳይ ምክንያት ሁለተኛ ቪዲዮን ለመስራት ከወር በላይ መቆየቴን አውቃለሁኝ። ለዚህም አንዱ ተነሳሽነቴን የገደለው ነገር ቢኖር ምንድን ነው? የሰብስክራይብ ቁጥር ወይም ደግሞ ቤተሰብ ሆነው ይህንን ትዕይንት ብዙ ሰው ሰብስክራይብ ስላላደረገው ብዙ ሰው ጋር ስለማይደርስ የመስራት ተነሳሽነትን ያሳጣል። በአንድም በሌላ ያለፈው ጊዜ አልፎ ሳንገናኝ ቆይተናል። በተምኔል ላይ እንደምትመለከቱት በተለያየ ሁኔታ እውቅናን ለማግኘት የሄድኩባቸው መንገድ በማለት ለምን የሰብስክራይብ ቁጥርና የቤተሰብ ቁጥራችን ከፍ እስከሚል ድረስ እንደ ሙከራ ስርጭት አድርጌ ትናንትና ለመታወቅ የሄድኩባቸውን ስክሪን ላይ የወጣሁባቸውን አንዳንድ ፕሮግራሞች ወደ እናንተ አላደርስም። እስከዛም ደግሞ የሰብስክራይብ ቁጥሩ እንዴት እንደሚጨምር የማሰቢያ ጊዜ ይኖረኛል፣ ወይም ደግሞ የሚታይ ነገር ሲኖር ሰው ሰብስክራይብ ሊያደርግ ይችላል በሚል እነዚህን ፕሮግራሞች ወደ እናንተ ለማድረስ አስቤ የመጣሁበት ክፍል ነው። ምክንያቱም እንግዳ ቢመጣም አንዳንድ ጊዜ ዶክመንት ሆኖ ይቀመጥ ይሆናል እንጂ ተመልካች ጋር እስካልደረሰ ድረስ ያሰብኩትን አመርቂ ውጤታ ያስገኘልኝ ማለት መርሃ ግብሩን ስወጥን ሀሳብ፣ እውቀት፣ ተሞክሮን ለማስተላለፍ ብዬ ነውና የወጠንኩትኝ እንዳሰብኩትኝ ሰው ጋር ተደራሽ ካልሆነ ማስተላለፈው ወይም ደግሞ ተነሳሽነትን የሚያስነሳ አርዓያ የሚሆን እንግዳ እንኳን ቢቀርብ የሚመለከተው የተመልካች ቁጥር ያንሳል ብዬ ስላሰብኩኝ የሰብስክራይብ ቁጥሩ ላይ ለመስራት የተወሰነ የእፎይታ ጊዜ ለመውሰድ ነበረ ያሰብኩትኝ። ግን እንደዚሁ ዝም ብሎ ጭር ብሎ ከሚወሰድ ይቅር፣ እንድንተዋወቅ ትላንትና በምን አይነት መንገድ አልፌ ነበረ የሚለውን ለማሳየት ያህል እነዚህን ቪዲዮዎች በተከታታይ ወደ እናንተ የማደርስ ይሆናል። እንግዲህ ቅዳሜን ከሰዓታችን ላይ ፈገግታ እና ሳቅ ከበዛ የሆኑ ድምፆች ከተሰሙ ሰው አለ፣ ሰው ይመጣል ማለት ነው ማለት ነው። ማን ይመጣል? ብቅ ሲል ገና መጣ ነው እኮ የሚባለ መጣ መጣ እሱ የተባገኘን ነው እኮ የሚባለ እኮ ምን አሉኝ ታዲያ እንግዲህ፣ ይኸው እሳት የላሰ አስተናጋጅ የሚባል በጣም ጎበዝ። እሱ ማስተናገድ ይችላል፣ ስራውን ይችላል ማስተናገድ ብቻ። ስንቱን ሆቴል የሚያስተናግድ በጣም አደገኛ፣ አንደኛ የወጣ ጎበዝ። እናያለን ችግር የለውም። ባይዘቡ የመስተንግዶ ዋናው ጽዳት ነው። ከጽዳት ቀጥሎ ለከስተመር ያለው ትህትና፣ ከስተመር አቀባበል፣ ፈገግታ ደንበኛ እኛ ጋር ንጉስ ነው። ስለዚህ እነዚህ ስራዎች የሚያውቃቸው ከሆነ ችግር የለውም፣ ይሰራል። ቅልቅል እንዳይፈረሽ ና ና ና ስታመጠው ደግሞ ትኩስ እንዳታመዛ በረዳ አርገ ቀዝቀዝ አርገ ይዘልኝ ቶሎ በ

እኔ ራሴ ምን እንደሆነ ግራ ገብቶ እኔ ራሴ ግራ የገባኝ በእኔ ገንዘብ ሰው ይጋብዛል እንዴ? ከየት ነው ግን ያገኛችሁት? ከየት ነው ግን ያገኛችሁት እንደዚህ አይነት አስተናጋጅኛ? ምን ምን አይነት አስተናጋጅ እኔ ራሴ በጣም ግራ ገብቶ አንተ ከየት ላይ ያመጣችሁ? እንደዚህ አይነት አስተናጋጅ! እንደ ከየት ላይ ያመጣችሁት? እንደዚህ አይነት መስተንግዶ! ወይ የእሱኛ ላይ ነው? ምን አይነት ሰው ነው?

በዚህ ላይ ደግሞ አንዳንድ ጥያቄ ሊነሳ ይችል ይሆናል። ማለት አሁንስ ታዋቂ የሆነ ነው እን በተለያየ መንገድ ታዋቂ ለመሆን የሄድኩባቸው መንገድ ብለህ ያቀረብከው ስኬት ላይ ደርሶ ልክ ታዋቂ እንደሆነ ሰው እንዳንድ ታዋቂ ሰው ነው እየተናገርክ ያለው ሊያስብል ይችላል። እንትን ግን አሁን ታዋቂ ሆኛ ለ ግን ትናንትና ታዋቂ ለመሆን እንደምፈልገው አሁን ታዋቂ ለመሆን አፈልግም ምንም ማለት እንደሆነ በጊዜ ቆይታ ውስጥ ገብቶኛል። ታዋቂ ለምንድን መሆን እመኝ የነበረው? በጣም ተጽዕኖ ፈጣሪ መሆን እመኝ ነበረ። በቃ መልካም በሚባሉ ለሰዎች አርዓያ ለመሆን በምችልባቸው ሁኔታዎች ውስጥ በሙሉ ተጽዕኖ ፈጣሪና ታዋቂ መሆን እመኝ ነበረ። መልካም ነገር ማመላከት፣ አይዞ ማለት፣ መምከር ትላንትና አልፎ ዛሬ ሬዝ ይለኝና እናንተም ትደርሱበታላችሁ ብሎ ሰው ተስፋ እንዳገኝ ተስፋ መስጠት እና መሰል ነገሮችን እመኝ ስለነበረ ታዋቂ መሆኑን እንደ ተጽዕኖ ፈጣሪ ስለማየው ያንን እመኝ ነበር። ከዛ ምንገባኝና ያተውኩት ከአንድ ከፈጣሪ ከእግዚአብሔር በቀር ሁሉ ነገር ላይ ከአንጻራዊ ነው። አኔ አራያ በሆን ለምወደው ለሚያደንቀኝ ለሚወደኝ ሰው ነው። የሚጠላኝ ሰው ሊኖር ስለሚችል እንደሚኖር ደግሞ ስለማመን ያ የሚጠላይ ሰው መቼ ሳራያው አያደርገኝ ጊዜን ነው እንጂ ልመክሮ የሚችለው ነገር አይቀበለኝም። ስለዚህ ነገሮቹ በአንፃራዊ መሆኑ ገባል። እግዚአብሔር ብቻ ነው በነገሮች የማይለወጥ አንጻራዊ አንጻራዊ ያልሆነ እሱ ስለሆነ ይህን ፍለጋ ታዲያ ድካም ከመሆኑ ባሻገር ምን ላይ ነው ትርፉና ጥቅሙ በሚል ያው እድሜ የሚያስተምር አደለም። ያ ያ ነገር ሲገባኝ እውቅናውን ወደ ኋላ ብያለሁኝ። ከመብራት መጥፋት በኋላ መተናል። ምናልባት ኮንቲኒቲ ካልጠበቀ መብራቱን ተመልሶ የሚመጣ ስላልመሰለን የቀረጽን ወደ እናንተ ለማድረስ ስራ ጀምሬ ነበረ። ግን መብራት መጥቷል። ሳንሰነባበት ስለነበረ የተለያየ ነው የመሰነባበቻ ሰዓት ሰጥቶኛል። እንደገናም ደግሞ በዋነኝነት ሌላው ልል የምፈልገው ነገር ምንድን ነው? ምንም በሌለበት ምንም ነገር ባለቀፉበት ሰብስክራይብ አድርጋችሁ ቤተሰብ የሆናችሁን ላመሰግናችሁ። ወዳለኝ ቤተሰብነታችን ደግሞ የእውነት እንዲሆን እፈልጋለሁ። ማለት የማይቋረጥ በቃ የማይቋረጥ አልባት ወደፊት ብዙ ሰብስክራይብ ሊኖር ይችላል። ግን የማይቋረጥ እንዲሆን እፈልጋለሁ እና ቢቻል በውስጥ መስመር ብትጽፉልኝ ማለት ባወቃችሁ ደስ ይለኛል። እንዳልኳችሁ ነው እንግዲህ፣ እውቅና አንጻራዊ ነው። አንጻራዊነቱን ባሰብኩኝ ጊዜ እና እንደዚህ በተወያየን ጊዜ ስኬትም አንጻራዊ እንደሆነ ነግረውኛል ምክንያቱም ለአንዱ ስኬት የተባለ ለሌላው ስኬት አይደለም እና በአንድ በኩል እኩል ስኬት ነው ብለን የምንናገረው ነገር ውስን እንደመሆኑ መጠን እስኪ ስኬት ደግሞ ምንድን ነው የሚለውን በሚቀጥሉት መርሐ ግብር ላይ ከእናንተው ወደ እናንተው የማደርሳቸው ቀረጻዎች ይኖራሉ። በዛ እስከምንገናኝ ድረስ ለዛሬ በዚሁ የምሰናበታችሁ ይሆናል። አብራችሁኝ ስለቆያችሁ ስላያችሁ ሰብስክራይብ በማድረግም ቤተሰብ ስለሆናችሁ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ፣ ቸር ሰንብት። ሰላም